ብስምላህ አልሐምዱሊላህ ወሰላት ወሰላሙ ላ ረሱሊላህ ውድ ወንድሞች፣ እህቶች አልሐጁ ከጥዋ በከጥዋ የሚለው ወይ ሐጅን እግር በእግር ወይም ሐጅን በተግባር በሚያስብል መልኩ እየቀረበ ያለ ፕሮግራም ነው። ይህ ፕሮግራም ከጅምር ጀምሮ የተለያዩ ከአባኑ የመሰለ ምስል ተቀራራቢ የሆነ ፕሮግራሞችን ስናቀርብ ነበር። አሁንም ዛሬ ያለነው ወይም ዛሬ የምንመለከተው

ሰው በሄደበት ሂዱማት ከጀማው አንድ ላይ ሰው የሚጎርፈው አንድ ላይ ከሰው ጋር አብራችሁ ጎርፋችሁ ወደ ሙዝደሊፋ ተጓዙ ነው። ወስተግፊሩላህ ታደ እስትግፋር ማብዛት አለባችሁ። ለምን ቀኑ ሙሉ በነበረ ዒባዳ ያጓደላችሁ ነገር ይኖራል፣ ያጠፋችሁ ጥፋት ይኖራል። የተለያየ ነገር ሊኖር ስለሚችል ከአላህ ምሕረትን ጠይቁ፣ ተውበት አብዙ፣ እስትግፋር አብዙ ነው። እስትግፋር በራሱ ዒባዳ ነው፣ ወደ አላህ መቃረቢያ ምጨምር ስለሆነ ማለት ነው። በሌላ በቁርአን ቀጽ ደግሞ አላህ ሚልኣል

ሙዝደሊፋ ማለት ያው ብዙ ጊዜ ከአረፋ ወደ ሙዝደሊፋ ጉዞ ሲደረግ በእግር ነው፣ ብዙ ሰው በእግር ነው የሚጓዘው። ተቅሪበን ወደ አራት አምስት ኪሎ ሜትር ሊሆን ይችላል። ተቅሪበን በመኪና መጓዝ ይቻላል። ከድንኳናችን ከነበርንበት ድንኳን መኪና ይዘጋጃል። በመኪና ተጭኖ ገብተን ወደ ሙዝደሊፋ መሄድ ነው። ሙዝደሊፋ ሲኬድ ሙዝደሊፋው ጉዞ ያው አዳር ነው። ልክ ሙዝደሊፋ እንደደረስን አንዳንድ ሰው ድንኳን ሊገባ ይችላል። አንድ ሰው በእግር የመጣ ያው ሙዝደሊፋ ክልል መግባቱን ካረጋገጠ መግሪብና እሻን ይሰግዳል። መግሪብን ወደ እሻ ነው ያዘገየ ነው። ልክ ሙዝደሊፋ ክልል እንደገባን መግሪብን ቀድመን እንሰግዳለን፣ ሶስት ረካ ከዛን አስከትለን ሻን ሁለት ረካ እንሰግዳለን። ቃም ብለን ሻን ሁለት ረካ እንሰግዳለን። በጀማ ነው የሚሰገደው ነው ያው ሰው በጀማ ሶስትም አራትም ሁን፣ በግልም ሆነ ብቻ እንሰግዳለን በደረስንበት ሰዓት እሻን ከሰገዱ በኋላ እረፍት ማድረግ እችላው፣ መተኘት ነው። በቃ ቀኑ በዒባዳ ደክመን ውለናል። በጣም ነው ዒባዳው ያደከመው ማለት ይችላል። ፀሐይ ነው ምግብ ሰው ላይ መቸው ይችላል። አልሙሂም ያው ለአላህ ተብሎ ቢደረግ አላህ ይቀበል እና ማታውን ሙዝደሊፋ ላይ ረፍት ይደረጋል፣ ይተኛል። አንዳንድ ሰው ምንጣፍ ሊያገኝ ይችላል፣ አንዳንድ ሰው ደግሞ አስፋልት ላይ ሊሆን ይችላል። አንዳንድ በካርቶን ቢተኛው ኸላስ እንግዲህ አላህ ከልቅ ለአላህ ሰው ሲዋደቅ ውድቅድቅ ብለው ይወድቃል። ሰው እንቅልፍ የሌለው ደግሞ ቁርአን መቅራት ይችላል። መዘክር ይችላል። ተልቢያ ይባላል። ለበይከ አላሁመ ለበይክ ይባላል። ዝክርም የተለያዩ ዕባዳዎች ይደረጋሉ። እረፍት ምናረግ ጥሩ ነው። እንቅልፍ ምንተኛ ጥሩ ነው። ለምን ነገ ደግሞ ከባድ ስራ ይጠብቀናል እና ሙዝደሊፋ ገባን እረፍት አደረግን እሻ ሰግደን እረፍት ስናደርግ ያው በዚህ መሃል ጥንቃቄዎች እንዳይለዩን፣ ፀጉር አይሸፈንም፣ ጥፍር አይቆረጥም፣ ፀጉር አይነቀልም። ይሄ በጣም ጥንቃቄ የተከለከልና ሽቶ መቀባት የለም የተከለከልናቸው ነገሮችን በጣም ጥንቃቄ ነው መከልከል ያለብን። እስከ ሌሊቱ ስድስት ሰዓት ድረስ እረፍት ተደረግን ነው ሙዝደሊፋ ላይ ሴቶች አብሮት አሮጌቶችን የያዘ ወይም ሽማግሌ ወንዶችም የያዘ ህፃናትን የያዘ ከሌሊቱ ስድስት ሰዓት ጀምሮ ጉዞ ወደ ሚና መጓዝ ይችላል ተፈቅዶላቸዋል ሴቶችና አሮጌቶችን ያዘ ብሽተኛ የያዘ ሰው ወይም ደግሞ ስፔሻል ኬዝ ያለው ልዩ ምክንያት ያለው ሰው ከሌሊቱ ስድስት ጀምሮ ወደ ሙዝደሊፋ መጓዝ ወደ ሚና መጓዝ ይችላል ሚና መጓዝ ይችላል ማለት ሚና ይገባል ከዛ ወደ ጀምረት አልዓቀባ ወደ መወርወር ሄዶ ከዛ ቀጥሎ ወደ መካ መሄድ ይችላል ጠዋፈል ኢፋዳን ለማድረግ እንግዲህ ስፔሻል ልዩ ኬዝ ልዩ ምክንያት ያላቸው ናቸው። ከዛ አብዛኛው ሰው ግን ያለው ምንድነው? ሙዝደሊፋ ያድራል። አዳሩን አድሮ ያው ተነስቶ ውትር መስገድ ይቻላል። ውትር የትም ይሰገዳል። ነቢያችን ሰለላሁ ዐለይሂ ወሰለም ሰላት ለውትር የትም ቦታ አልተውምና ውትር መስገድ ይቻላል። ጠዋት ሱብሕ አዛን ሲል ይነሳል። ሱብሕ ሰላት በጀማ ይሰግዳል። የሁለት ረካ ነው ይሰግዳል፣ አሁን ሙዝደሊፋ ላይ

ዱዓ መቀበሊ ሆኑ ቦታ ነው። ዝክር አላህ የሚፈልግበት ቦታ ነው። መደረግም ያለበት ቦታ ነው። ያ መሽዐረል ሐራም የት ነው በሚለው ዙሪያ ላይ ብዙ ሰሓቦች በዚህ ተፍሲር ላይ ሙዝደሊፋ በሙሉ መሽዐረል ሐራም ነው ነው እስፔሻል እቺ ቦታ ተብሎ የተባለ የለም ነው። ግን አንዳንድ ዘጋቢዎች ደግሞ ለሚና የቀረበ ነው ከዓረፋ መጣን አይደለም ወደ ሚና ጠጋ ይላል። ጠባነ በአሁኑ ጊዜ እንደምታውቁት ው ሚናና ሙዝደሊፋ ተገጣጥመዋል ሚናና ሙዝደሊፋ ተገጣጥመዋል። አብዛኛው ሚና የሚና ድንኳኖች ወደ ሙዝደሊፋ ክልልም ገብተዋሉ ማለት ይቻላል። ስለዚህ ጎን ለጎን ናቸው። ሙዝደሊፋ ጫፍ የሚና መጀመሪያ የሙዝደሊፋ መጨረሻ አካባቢ ነው አካባቢ ነው መሸራል ሐረም ይባለው ስለዚህ ሱቢሕ ስራት ከሰገድን በኋላ እንቆያለን። ዱዓ እናደርጋለን። ዝክር እናበዛለን። በተለይ ጠዋት ዝክር፣ ማታ ዝክር አደለ? ያን ዝክር እዛ ሙዝደሊፋን መጨረስ አለብን። ብዙ ሰው ይጓዛል። የሚጓዘው ሰው አያሞኘን። ዑዝር ያለው ሰው ቅድም እንዳልኩት ከሌሊቱ ስድስት ጀምሮ መጓዝ ይችላል። ግን ዑዝር የሌለው ሰው እዛ ነው መሽዐረል ሓራም ላይ ነው ዝክሩን የሚያደርገው። ፀሐይዋ ልትወጣ ትንሽ ጠጋ ስትቀርብ፣ ይህ መሽዐረል ሓራም ላይ የሚለው ዱዓ ዝክር እናበዛለን። ዘክራለን ዘክራለን፣ ዘክራለን ዝክራችን በጣም ካዘወተርን በኋላ ፀሐይ ልትወጣ ስትል እንግዲህ የማጠነቀቂያ ዝክርን ዱዓን አድርገን ጉዟችን ወዴት ይሆናል? ወደ አስረኛው ቀን ሆነ ማለት ነው። አሁን አስረኛው ቀን ገባን ነው። የአስረኛው ቀን ጉዞ ወዴት ይሆናል? ወደ ጀምረተል ዓቀባ ይሆናል፣ ወይ ወደ ሚና እንጓዛለን። የሚና ጉዟችን ምን ይመስላል? ጀምረተል ዓቀባ አፈጻጸሙን ስላሚ ነው ደግሞ በቀጣይ ፕሮግራማችን፣ በቀጣይ ቪዲዮ ምና ይሆናል። እስከዛ